የጠቅላይ ሚኒስትሩ ፍላጎት የባህር በር አጀንዳ አደለም። የባህር በር አጀንዳ ያለው ሰው ወይም መሪ የባህር በር ሊያስገኝ የሚችለውን መንገድ ነው የሚከተለው። የባህር በር ሊያስገኝ የሚችለውን መፍትሄ ነው የሚከተለው። አሁን ይሄ ጠቅላይ ሚኒስትር እየተከተሉ ያሉት የባህር በር የማግኘት እድላችንን የሚያርቅ የሚያወሳስብ ነው፣ ምናልባትም እንዳይቻል የሚያደርግ ስለዚህ፣ የእሳቸው አጀንዳ የባህር በር የማግኘት አጀንዳ አለ እሳቸው ለምንድ ነው ይሄን የሚያቀርቡት? ካልከኝ መመለስ ይችላሉ። አንደኛ በቃ የትኩረት ሴንተር መሆን ይፈልጋሉ። ጥሩ ነገር ሰርተው የትኩረት ሴንተር መሆን ካልቻሉ፣ በጦርነት አዋጅ ነው ያን ትኩረት ሊያገኙ የሚችሉት። ስለዚህ የአካባቢው ሀገሮች፣ የዓለም ሀገሮች እሳቸው ላይ ትኩረት እንዲያደርጉ ይፈልጋሉ። ትኩረት ያሰጣቸዋል፣ ያስገኝላቸዋል። ይሄ ምክንያቱም ከባድ አጀንዳ አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው። እንቅስቃሴው ግን አለ፣ በዛው እንድትሄድበት የመውረድ እንቅስቃሴ አለ ወይ እንጂ እንጨርስ ዞሮ ዞሮ ፕሮፓጋንዳ ደን ሊያሰማኝ በሱ ደረጃ ያለው ነገር ነው ማየት የምችለዋል። ስለዚህ አንድ እሱ ሁለተኛ፣ ይሄ ሰውዬ ቋሚ የሆነ ገንዘብ ከዩናይትድ አረብ ኤሜሬትስ ማግኘት ይፈልጋሉ። የመሳሪያ እርዳታ ማግኘት ይፈልጋሉ። የገቡት ቃል አለ። የቀይ ባህር ሀይል ሆናለሁ ነገ ከነገ ወዲያ ያኔ በቀይ ባህር ዙሪያ የሚኖረው ስትራቴጂክ ጥቅማችሁ እንዲጠበቅ አደርጋለሁ ብሎ ቃል ገብቶ ይህን እውነት ማስመሰል ይፈልጋል። እውነት አስመስሎ የሚመጣው ገንዘብ እንዳይቆም ይፈልጋል፣ የሚመጣው የመሳሪያ እርዳታ እንዳይቆም ይፈልጋል። አንዱ ይሄ ሁለተኛው ይሄ ነው። ሶስተኛው ምንድነው? አገር ቤት በአንድነት ኃይሉ በኢትዮጵያኒስት ኃይሉ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል፣ ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ ሶስት አራት ዓመት የነበራቸው ተቀባይነት አሁን በነ ጠፍቶ ዓይንህን ላፈር ተብለዋል። ስለዚህ የዚህን ህብረተሰብ ድጋፍ መልሽ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው፣ ወደፊት የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የምችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው፣ ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያለ ይህን ደግሞ ዛሬ አይደለም ወገስ የምናገረው ከሶስት ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለንቦናቸው ከገባይ በኋላ ማለት ነው። ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። ሁለት ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ ነው። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበር። መዘዙ የተለየ ነገር አይደለም። እንጂ የባህር በር የሚፈልግ ሰው በዚህ መንገድ አንድ ነገር በድፍረት ልናገር ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም አያስገኝም የ አያስገኝም ከዓለም ተቃራኒ ሆነህ የዓለምን ህግ ጥሰህ ለሉዓላዊ ሀገር ወረህ ለኢትዮጵያ ህዝብ የባህር በር በዘላቂነት ልታመጣለት አትችልም አንፃራዊ ጉልበት ኖረህ የጉልበት ብልጫ ኖረህ ለሳምንታት አሰብን ሄደን ልትቆጣጠር ትችላለህ ለኢትዮጵያ ህዝብ የሚጠቀምበት የባህር በር ግን አታመጣለትም የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የአገሩንም የትውልዱንም ህልውና የሚፈታትን ነው የሚሆነው። በአለም አቀፍ ደረጃ ትወገዛለህ። ኢኮኖሚም እንኮታኮታል። የመንግስትም ህልውና አይኖርም። የሚያሳዝነው የአገሩና የህዝቡም ህልውና ችግር ውስጥ ይገል እንኳንስ የባህር በር ሊያስገኝልንም አያስገኝልንም። አንድ ነገር በዚህ አጋጣሚ በድፍረት ልናገር በህዝብ ፊት በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሰው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከሀያ ዓመት በፊት ነው እሱ የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ለ አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሂዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ እኔ ማለት ነው፣ አይገባኝም ማለት ደደብ ነው ማለት ነው። ይሄ ጉዳይ እንዳውም የባህር በር ማግኘት እድላችንን የሚያረቅ ነው የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት በፍርሃት ነው የሚያዩት። መቶ ሰላሳ ሚሊዮን ህዝብ ነው ያለኝ ብለህ ከሁለት ሚሊዮን ከሶስት ሚሊዮን ህዝብ ጋር ራስህን በጉልበት ማነጻጸር ከጀመርክ በኋላ ማንም ጎረቤት ሀገር በስጋት ነው የሚያዩ በፍርሃት ነው የሚያዩ ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው። የማይቻል ነው የሚሆነ ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች፣ በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። ይሄ ሀያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው አካሄድ ስለዚህ ለዚህ ነው የእሳቸው አጀንዳ የባህር በር አጀንዳ አይደለም የባህር በር አጀንዳ ያለን እኛንን እንደ ፓርቲ ከወሰድ እንደ ፖለቲካ ኮሰር እና የኢትዮጵያ ህዝብና ትውልድ ይሄን አጀንዳ ይዞት መቀጠል አለበት የሚል እምነት አለ አሁን በተያያዘው መንገድ ግን አስተላልፎ አለን ኢንፎርሜሽን አለን ውሸታቸውንም ሊሆን ይችላል ለቅንድም ላልኩት ፐርፐዝ እንጂ ገፍተውም ጦርነት ውስጥ ላይገቡ ይችላሉ ላይጀምሩ ይችላሉ። ለመዋቅራቸው ያስተላለፉት ግን ሰርኩላር ወይም መመሪያ ምንድን ነው? በየሄዳችሁበት በቴሌቪዥን በሬዲዮ የጦርነት ሙድ ውስጥ እንዳለን አድርጋችሁ መልዕክት አስተላሉ፣ በአጭር ጊዜ እንደምንዘምት በኃይል እንደምንይዝ አድርጋችሁ ቀስቀስ አድርጉ ተብሎ ነው የተነገሩ። አሁን ይሄ ሰውዬ ፍለርት እያደረጉ ሊሆን ይችላሉ፣ ቅድም ያልኩን ሶስት ነገሮች ለማሳ። ነገር ግን አንድ ጊዜ በዚህ ደረጃ ለጥጥህ የሰው ለዓላዊ አገር እወራለሁ ብለህ በኃይል አንበረክካለሁ ብለህ ፕሮፓጋንዳ ከጀመርክ የጦርነት ቅስቀሳ ከጀመርክ በኋላ ግን ጦርነቱን አንተ አትቆጣጠሩም። በአንተ ጊዜና ሁኔታ አይደለም የሚጀምረው ሌላ የሰጋ አካልም ይጀምሩ እና ይህ ደንበኛ ፒውር የሆነ የጦርነት አዋጅ ኢንቴንሽኑ ምንም ይሁን ምን እና ይሄ የባህር በር ኢትዮጵያ እንዳታገኝ የትውልዱ የባህር በር ጥያቄ እንዳይመለስ ከሚፈልግ ከሚፈልግ ጠባብ መሪ የሚመነጭ አስተሳሰብ ነው እንጂ ለባህር በር ተቋቋሪ የሆነ መሪ እንዲህ አይነት መልኩ የኢትዮጵያን የባህር በር አመጣ አለ ብሎ አይፎክርም። ኢትዮጵያ ውስጥ የመጣው መሪ የጦርነትን አደጋ የሚረዳ አይደለም። ጦርነት ሀገርና ትውልድን ምን ያህል ዋጋ የሚያስከፍል እንደሆነ የሚረዳ አካል አይደለም። በጦርነት እንደዚህ ፍለርት አታደርግም። ጦርነት ዘግናኝ ነገር ነው። የትውልድን ህይወት፣ የብዙዎችን ህይወት የሚቀጽፍ ነገር ነው። በሱ መቀለድ የለብን። እየቀለሉ ጦርነቱን ነገ አሁን እሳቸው አይቆጣጠሩትም። ከልባቸው ባያምኑበትም ጦርነት እንዲነሳ እንኳ ባይፈልጉ፣ ሌላው ሀይል ያስነሳው እወረራለሁ ብሎ የሰጋ የተዛተበት ያስፈራሩት አካል ነገ ለእኔ የተመቸ ጊዜና ሁኔታ ተፈጥሯል ባለው ሰዓት ሊያስነሳ ይችላል። ተጠያቂ ናቸው እሳቸው እኔ የመጀመሪያው ጥይት አልተኮስኩም ማለት ትጉም የለውም። ያኔ ጦርነቱን ወረድ ጀምረውታል ጀምረታል። አሁን የኤርትራ መንግስት ኢትዮጵያን ለመውጋትና ወደ ኢትዮጵያ ጥይት ለመተኮስ እኮ ልጅትነት የሆነ ግራው ያለ አለ እየተዛተበት እኮ እየመጣንብህ ነው እየተባለ የጦር ካልኪዳን አካል አጋር ይሆኑኛል ያላቸውን ሀገራት በማሰባሰብ ላይ ነው የሚገኘው የኤርትራ መንግስት ወይም አገዛዝ። የአስመራ መንግስት የውጭ ወረራ ስጋት አለብኝ በሚል ሉዓላዊነቴን አስጠብቃለሁ ያለውን የጦር አስጠብቅበታል ያለውን የጦር መሳሪያ ግዢ ላይ እንደቆየ በተለያዩ መረጃዎች ወይም የመረጃ መረቦች ለማግኘት ተችሏል። መንግስቱ ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ ነው። በዚህ ጊዜ ተጨማሪ ድሮን እና የድሮን ማምከኛ መሳሪያ ግዢ እየፈጸመም እንደሆነ መረጃዎች ያመለክታሉ። አብዛኛው የጦር መሳሪያ በምጽዋ ወደብ በኩል እና በዚሁ ከተማ ባለ ፖርት በኩል እየገባ እንደሆነ መረጃዎች ያመለክታሉ። ሰሞኑ ከታዩ ጠቃሚ የሳተላይት ምስል መረጃዎች በተጨማሪ ሌሎች የመረጃ ምንጮች ይሄንኑ የሚያረጋግጡ ናቸው። በአዲሱ ግዢ ተጨማሪ የሰው አልባ አውሮፕላን መከላከያ ወይንም ፀረ ድሮን መሳሪያ ላይ በልዩ ትኩረት እንደተሰራበት የጠቆሙት ምንጮቻችን ኤርትራ በአመዛኙ ኢራን ሰራሽ ድሮን መታጠቋን ገልጸዋል። የአስመራው መንግስት በተለያዩ የአገሪቷ ክፍል ግዛቶች ስድስት ወራት በፊት ተገጥመው የነበሩ በጠላት ድሮኖችና ኦፕሬተሮች መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባ የመረጃ ምንጮቻችን አክለው ጠቁመዋል። የአስመራ መንግስት ከአዳዲስ ወታደራዊ ቴክኖሎጂዎች ጋር ለመተዋወቅ በሚገርም ጥረት በሚያደርገው ጥረት ሳውዲ አረቢያ፣ ግብፅ፣ ኢራን፣ ሰሜን ኮሪያ ልዩ አጋር እንደሆኑት ምንጮቻችን እየጠቆሙ ነው። አዎ እንመጣበታለን ብለናል። ሌላው በጣም በዝርዝር በትንታኔ ሌላ ጊዜ እንሄልበታለን። ግን ደግሞ የአስመራ መንግስት ከአዳዲስ ወታደራዊ ቴክኖሎጂዎች ጋር ለመታወቅ በሚያደርገው ጥረት ሳውዲ አረቢያ፣ ግብፅ፣ ኢራን፣ ሰሜን ኮሪያ ልዩ አጋሩ እንዳደረገ የሚጠቁሙ ምንጮች አሉ። ከድሮን እና የጸረ ድሮን መሳሪያ ግዢ በተጨማሪ ሌሎች የአየር ኃይል የባህር ኃይል ሜካናይዝድ ግዢ እንደሚጨምር የመረጃ ምንጮቻችን አያይዘው ጠቁመዋል። የአስመራ መንግስት ይጠበቅ ይጣጣብኛል ባለ ወረራ ላይ የድሮን ጥቃት ኢላማ ሆናለው በሚል ስጋት የድሮን ማምከኛ ቀደም ብሎ የገዛ ቢሆንም በአሁኑ ግዢው በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላንበሳ፣ ባድመ፣ እራማ፣ አቆርዳት፣ ሰናፈ፣ ሮብ ቀጠናዎች ማካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ የቀጠለ መሆኑን የመረጃ ምንጮቻችን። ዘ ኢኮኖሚስት ከሁለት ሳምንት በፊት ይዞት በወጣው ትንታኔ አስመራ እንደጋዛ በአብይ ድሮኖች ልትወድም ትችላለች ሲል ማሟራቱ ይታወቃል። ይሄ አስመራ ራሷን በከፍተኛ ሁኔታ የመጠበቅ ኃላፊነት እንዳለባት ተገንዝባ እንድትነቃቃ ምክንያት ሆኗል ማለት ይቻላል። እንዲህ ያሉ የስጋት ትንተናዎች እንቅልፍ የነሱት የአስመራ መንግስት የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የድሮንና የጸረ ድሮን መሳሪያ ግዢ ላይ ያተኮራል። ምንጮች እንደጠቆሙት እነዚህ መሳሪያዎች የድሮን ግንኙነቶችን ለመጥለፍና ለማጥፋት ሰፊ ሽፋን በመስጠት በተመረጡ ቁልፍ ቦታዎች ላይ ስልታዊ በሆነ መንገድ ተጠቅለዋል በተጨማሪም የኤርትራ መንግስት የስለላ ተልኮችን ለመከላከልና የሀገሪቱን ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ በግልጽ የሚገኙት ይህ በእንዲህ እንዳለ በግብጽ የሚገኙት ፕሬዚደንት ኢሳያስ አፈወርቄ በቀይ ባህር ደህንነት ዙሪያ ወታደራዊ ትብብር ላይ ያተኮረ የቃል ኪዳን ጦር ለማቋቋም ምክክር ላይ መሆናቸው ተሰምተዋል። እያደመጣችሁን አድማጮች፣ ይህ በእንዲህ እንዳለ በግብፅ የሚገኙት ፕሬዚደንት ኢሳያስ አፈወርቄ በቀይ ባህር ደህንነት ዙሪያ ላይ ወታደራዊ ትብብር ላይ ያተኮረ የቃል ኪዳን ጦር ለማቋቋም ምክክር ላይ መሆናቸው ተሰምተዋል። ስለዚህ የቀይ ባህር ቀጠና የቃል ኪዳን ጦር በሚል የጋራ ጥምርቶ ልክ ኔቶ እንዳደራቸው አይነት ማለት፣ ስለዚህ የቀይ ባህር ቀጠና ብለው የተወሰኑ ሀገራት ይደራጃሉ። ሰው የቀይ ባህር ቀጠና ደህንነት ለማስጠበቅ ተብሎ ኤርትራ ስትነካ በጋራ ሌላው ሀገር ሲነካ በጋራ የመዝመት ማለት ሰው አብይ አህመድ ኢትዮጵያን ከሁሉም እንደምታዩት እንኳን ከሁሉ ከራሷ ከህዝቧ የነጠላት በመሆኑ ምንድን ነው ከማን ጋር ነው የምትተባበረው? የምታዩት ነው፣ እንዴት ያለ መከራ ውስጥ የኢትዮጵያን ህዝብ እየከተጡት እንደሆነ ተመልከቱ። ኢሳያስ ባህሩን የሚጠብቅ የጋራ ሰራዊት እናደራጅ የሚል ጥሪ ያቀረቡት ለቀይ ባህር ተዋሳኝ ሀገራት ቢሆንም በይበልጥ ዋና ትኩረታቸው ግብፅ፣ ሳውዲ አረቢያና ሱዳን ናቸው። ሳውዲ አረቢያ አብይ አህመድንና ኢሳያስን ለማሸማገል የጀመረችው ጥረት ፍሬ ያላፈራ ተብሎ ፍሬ ያፈራል ተብሎ አይጠበቅም። ይህን የሚሉት የጉዳዩ ተከታታዮች ሳውዲ ታጁራ ወደብ ልማት በተጨማሪ በአሰብ በኩል ያሰበችውን ወታደራዊና ኢኮኖሚያዊ ፕሮጀክቶች በአስረጅነት ያቀርቧል። ከተባበሩት አረብ ኤምሬቶች ጋር ከፍተኛ የሆነ የወደብ አስተዳደር እና ቀጠናዊ ፉክክር ውስጥ የገቡት የሳውዲ ንጉሳዊ ቤተሰቦች ኢሳያስ ላቀረቡት የጋራ ደህንነት መጠበቂያ የጦር ቃል ኪዳን ወይንም ኮሌክቲቭ ሴኪሪቲ አፋጣኝ ምላሽ ይሰጣሉ ተብሎ ባይጠበቅም ለአስመራው መንግስት ተጨማሪ ጉልበት መሆናቸው ግን ተጠባቂ። ይሄ ማለት ምን ማለት ነው? የቀይ ባህር ቀጠናን ለመጠበቅ የጋራ ወታደራዊ ትብብር ማዕቀፍ ውስጥ ሳውዲ አረቢያ በቀጥታ ገብታ የዛ ከግብፅ ጋር ከሌሎችም ጋር ወታደራዊ ማዕቀፍ ውስጥ ትገባለች ተብሎ የሚጠበቅ ባይሆን እንኳ አስመራ መንግስት ባለመው መንገድ የቀይ ባህር ቀጠና ላይ የበላይነት ይዞ የመሬት በቀጠናው የበላይነት ለመያዝ የምታደርገውን ጥረት በመግታት ሳውዲ አረቢያ በአሰብ አካባቢ ያላትን ጥያቄ ለመመለስ የሚያደርገውን ጥረት ለማገዝ የምትችለውን ሁሉ እንደምታደርግን ግን ግልጽ ነው። ስለዚህ ቀጠናው ላይ የኃይል አስተላለፉ በውል ይዘለየ ማን ከማን ጋር አሰላለፍ ውስጥ ገባ የሚለውን በግልጽ እያሳየ የመጣ ነው። በነገራችን ላይ ሱዳን ጋር ሰሞኑን ደጋግመን ስናነሳው የነበረው ከዚሁ ጋር አያይዢ እዚሁ የኃይል አሰላለፉ ላይ ቋጭተን ለመውጣት የውጭ ኃይሎች ለተፋላሚ ወገኖች በሚያደርጉት ጥረት ሱዳን ላይ የከፋ ጦርነት ነው። እንደምታየው በሱዳን እየተካሄደ ያለው የእርስ በእርስ ጦርነት በብዙ የውጭ ኃይሎች ተሳትፎ የተወሳሰበ ስለሆነ በአካባቢው የውጭ ኃይሎች ጣልቃ ገብነት የተነሳ ወደ ኪጦርነት ማለት ይሄ የፕሮክሲዋ ሙሉ በሙሉ ወደ ፕሮክሲዋር ተለውጦ ነው አሁን ሱዳንን ሁለት ቦታ ሊከፍላት የተዘጋጀ ኃይል ተሰልፎ ያለ። እንዳውም አንዳንድ ተንታኞች አሁን ሁለት ቦታ ብቻ ሆኖ አይቆምም ሱዳን ምናልባትም፣ ወደ ሶስት ትሄዳ ትከፈላለች አለበለዚያም የለየለት አናርኪዝም ይመጣና ለሊቢያ ጣፈንታ እንኳን አይገጥማትም ምናልባት እንደ ሶማሌ የተበተነ ሀገርም ልትሆን ትችላለች፣ የሚል ስጋቶች እየተተነተኑ ነው። ይሄንን ለማትረፍ እያንዳንዱ ሀገራት የራሳቸውን ኢንተረስ ለማስጠበቅ በሚያደርጉት የፕሮክሲ ጦርነት ውስጥ የሱዳን ሁለቱ ኃይሎች ቢያንስ ሱዳን ከዚህ በኋላ ሶስት አራት ቦታ እንዳትበተን ሊያደርግ የሚችል ስትራቴጂ ካልተከተሉ ነገሩን ያከፈዋል። ጦርነቱ በሁለቱ ዋና ተፋላሚዎች መካከል ቢሆኑም ሱዳን ላይ የሱዳን ጦር ኃይሎች ኤስኤፍ የሚባለው በጀነራል አብዱል ፈታህ አልቡርሃን የሚመራው እና ራፒድ ስፖርት ፎርስ በጀነራል መሐመድ ሐመድ ዳጋሎ ወይም ሐቢቲ የሚመራው የአካባቢውና ዓለም አቀፍ ድጋፍ የሁለቱም ወገኖች የውጊያ አቅም ላይ ትልቅ ተጽዕኖ እያሳደረ ነው። የመሬት ያው ዳጋሎን በስፋት ታስታጥቃለች። ማስታጠቅ ብቻ አይደለም፣ ኮሎምቢያ ቀጥረኛ ተዋጊ ወታደሮች በአውሮፕላን አጓጉዛ አምጥታ ታዋጋለች። ለምን አሚቴ የተቆጣጠረው ቦታ በጣም እጅግ ከፍተኛ የወርቅ ምርት አለው። ሳውዲ ያንን ወርቅ ማጋዝ ትፈልጋለች። ኔ የሚገርም ለምሳሌ፣ የግብፅ ሎጂስቲክ የፖለቲካ ድጋፍ ግብፅ የሁለቱን አገሮች ድንበር ደህንነትና የናይል ወንዝ ፍላጎቶችን በመጥቀስ ኤስኤፍን በብርቱ ትደግፋለች። አልቡርሃን መጀመሪያ ላይ በሱዳን የጦር ሰፈር ውስጥ የራሷ ወታደሮች ነበሯት። ግብፅ በደቡብ ድንበሯ ላይ የተረጋጋ ወታደራዊ መንግስት እንዲኖር ትፈልጋለች። ከኢትዮጵያ ጋር ባለው የህዳሴ ግድብ ውጥረት ምክንያት የሱዳን ጦርን እንደ አጋር አድርጋ መያዝ ትፈልጋለች። ሊር ነው አሰላለፍ ላይ። ስለዚህ የሱዳን ጦር የጦር መሳሪያና የሥልጠና የስልጠና ድጋፍ በማድረግ ሱዳንን ጉልበታን ማድረግ ራሷ ብሔራዊ ጥቅምና ደህንነት አንጻር ነው የምትመዝነው። ግብፅ ጦሯን በሱዳን ድንበር የማሰማራት እድል እጅግ ከፍተኛ ስጋት ተደርጎ ሚታየው በቀጠናው ግብጽ ጦሯን የምታሰማራ ከሆነ አላማው የሱዳን ጦርን መደገፍ የድንበር ደህንነቷን ማረጋገጥና አሬሴፍን ኃይሉን መገደብ ነው የሀሚቲ ። ሆኖም ይሄ እርምጃ ጦርነቱን ወደ ክልላዊ ግጭት ከፍ ሊያደርገው ስለሚችል እስካሁን ድረስ በይፋ ከመሰማራት ነገሩን ትንሽ ቆጠብ ያለች ትመስላለች። ብቻ አይደለም ሱዳንን አልፈ ኤርትራ ተሻገረ ኤርትራ ለሱዳን ጦር የጦር መሳሪያና ሎጂስቲክ አቅርቦት መተላለፊያ መንገድ ሆናለች ተብላን ስትከሰስ የኖረችው በክልል ውስጥ ባላት የፖለቲካ ፍላጎት ምክንያት የሱዳንን መንግስት አልቡርሃንን ትደግፋለች። ይህም በበርካታ ጊዜ በትንታኔም ተነስቷል። ታሬሴፍ ከሰሞኑ የሃሚቲን ግብፅና ኤርትራ ለሱዳን ለሱዳን ጦር የሎጂስቲክ እና የጦር መሳሪያ አቅርቦት መተላለፊያ መንገዶች መሆናቸውን በመግለጽ የእነዚያን መስመሮች የአየር ክልሎች እመታለሁ የሚል ማስፈራሪያ አውጥቶ ነበረ። ዳገሉ ቅርብ ጊዜ ከቅርብ ጊዜ ወዲህ ኢራን ደግሞ አሁንም እንደሚያነሳ ነው ነ ኤርትራ ጋር ይተባበራል። ኢራን ደግሞ ለአልቡርሃን ሰራዊት የድሮንን ጭምሮ ወታደራዊ ድጋፍ እየሰጠች እንደሆነ ደግሞ አንዳንድ የመረጃ ምንጮች እየጠቀሙ ነው እየጠቆሙ ነው። ይሄ ማለት ኤስኤፍ የተወሰኑ ቦታዎችን መልሶ ለመቆጣጠር እንዲችል አስችሎታል። እንዲሁም ሩሲያን ደግሞ ውሰድ እና በሱዳን ጦር ውስጥ የሁለቱን ወገኖች ወርቅ የመጠቀም ፍላጎት ቢኖራትም በቅርብ ጊዜ አልቡርሃን ጋር ኤስኤፍ የሚባለው ጎን በመቆም ለአልቡርሃን ድሮን መላክ በቀይ ባህር አካባቢ የራሷን ስትራቴጂካዊ አቅም ለማስፋፋት እንደምትፈልግ ሁኔታዎች ያሳያሉ። እንዴት እንደሚወሳሰብ የኢራን ድሮኖች በተለይ በካርቱም እና ኦምዱርማን አካባቢ ኤስኤፍን በመከላከል በአጸፋ ጥቃት የተወሰነ ውጤት እንዲያመጣ ረድቷል። ይሄ የኢራን እርዳታ የአልቡርሃንን የመሸነፍ አደጋ ለመቀነስና አልቡርሃን የፖለቲካ አቋሙን እንዲያጠናክር እድል የሰጠ ነበር። ዩናይትድ አረብ ኤሚሬት አርኤስኤፍ የሚባለውን የሃሚቲን ወይም ዳጋሎን ዋና ደጋፊ ነች። የአቅርቦት መንገዷም የምትጠቀመው የአቅርቦት መንገድም በቻድ በኩል የኮሎምቢያ ወታደሮችን ጭምር ታመጣለች። በኢትዮጵያ በኩል አብይ አህመድ ጋር በፈጠረችው ግንኙነት የጦር መሳሪያ እያሸጋገረች አስታጥቃለች። አልቡርሃን በአገሯ ውስጥ በሱዳን ውስጥ ኢትዮጵያ ወይም የአብይ አገዛዝ የመሳሪያ ማስተላለፊያ አርጎ ሱዳንን እያፈረሰ ነው የሚል ክስ የሚያመጣው ከዚህ በመነሳት ምሥራቅ ሊቢያ የጦር መሪ የሆነው አሁን ደግሞ ሊቢያ ጋር የካሊፋ ሀፍታር ሌሎች አሬሴፌም በመሳሪያ እና በድንበር አቅራቢያ በሚደረጉ እንቅስቃሴዎች እነሱ ደግሞ የራሳቸውን ድጋፍ እያደረጉ ዱባይ ለሱዳን የወርቅ ማዘዋወር ዋና መዳረሻ ናት። ይህን ዱባይ ለወርቅ ዝውውር ዋና መዳረሻ ናት የሚለው እኔ እና አብይ አህመድ ዳጋሎና የመሬት ጋር ያለው ግንኙነት ከወርቅ ምንድን ነው ወይም ድለላ ጋር የተገናኘ ነው በሚል የዛሬ ሶስት ሳምንት አራት ሳምንት ገደማ በትንታኔ ያቀረብነውን መረጃ በሙሉ የሚያጠናክር ነው። የኢትዮጵያ ኢኮኖሚ እንዴት ወደቀ እንዴት ከፍተኛ የገንዘብ ክምችት የወርቅ ክምችት ወደ ኤመሬት ሄደ የሚለውን ይኸው እዚህ ከዓለም አቀፍ ሁኔታዎች ጋር አጣጥምን ብናየው የሚያስረዳ ለማሳጠር ቱርክ ጋር ልምጣ። ቱርክ ከሱዳን ጋር ታሪካዊ ግንኙነት አላት። ነገር ግን በአንዳንድ ሪፖርቶች መሰረት ቱርክ ሁለቱንም ወገኖች ለመርዳት ይሄ ማሳ መጫወት ማለት ጆከር ያንንም ያንንም እየደገፈች ትቆያለች፣ ላመዘነው መጨረሻ ላይ ታደርጋለች። ቁም ቢሆን አሰራሯ ይሄ። ሶሪያም ላይ ይሄን ያደረገችው ሁለቱንም ኃይል ነበር የምደግፈው። ተፋልሞ ተፋልሞ ያሸነፈውን የበለጠ ወዳጅ ታደርጋለች። ቻይና በቀጥታ ከተዋጊ ኃይሎች ጋር ያንንም ያንንም በመደገፍ አትታወቅም። ብዙ ጊዜ ገለልተኛ ነኝ የሚል ስትራቴጂ ነው የምትከተለው። ቱርክ ገለልተኛ ነኝ ሳይሆን ሁለቱንም መደገፍ ነው። የቱርክ ደግሞ የተለየ አልፋሸር ወይም ዳርፉር በማያሻማ ሁኔታ ከሱዳን የሚለይበት ሁኔታ እየተፈጠረ እንደሆነ ሁኔታዎች በእጅጉ የሚያመላክቱ ናቸው።